ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ለኢየሱስ ክርስቶስ የትንሣኤ በዓል ባስተላለፉት የእንኳን አደረሳችሁ መልእክት ትንሣኤ የመሥዋዕትነት የጽናትና የተስፋ በዓል ነው። የበደለው ዓለም ነው፣ የተሰዋው ግን ክርስቶስ ነው። ያጠፋው የሰው ልጅ ነው፣ የካሰው ግን ክርስቶስ ነው። ባለ እዳው ሰው ነው፣ ከፋዩ ግን ክርስቶስ ነው። የክርስቶስ ሞት አንድም ለማዳን ነው፣ አንድም ለትምህርት ነው። ስለ ብዙዎች ሲባል መስዋዕትነት ካልተከፈለ ብዙዎችን ማዳን አይቻልም። ሀገርን፣ ሕዝብን፣ ወገንን ማዳን ከተፈለገ መስዋዕትነት መክፈል ይገባል። ቃል ክርስቶስ በቃሉ ብቻ አልተናገረም፣ በመስቀል ላይ ውሎ ፍቅሩን በተግባር ገለጠው እንጂ። ራሱ አስታራቂ፣ ራሱ ታራቂ፣ ራሱ መስዋዕት ሆነ። ዛሬ ኢትዮጵያን የሚወድ ሁሉ መስዋዕት ለመሆን የተዘጋጀ መሆን አለበት። በሌሎች መስዋዕትነት መጓዝ የኦሪት ሰዎችም አድርገውታል። ሺህ በጎችንና ሺህ ፍየሎችን ሰውተው ነበር፣ አልሆነም እንጂ። ሀገርን ማዳን የሚቻለው ሌሎችን በመሰዋት አይደለም ራስን በመሰዋት እንጂ የራስን ጉልበት፣ ጊዜና እውቀት በመሰዋት እንጂ የራስን ክብርና ኢጎ በመሰዋት እንጂ። ሀገርን ለማዳን ወደ ትሕትና፣ ወደ እርቅና ወደ ምክክር መስቀል አውርዶ ራስን መሰዋት ያስፈልጋል። መስቀል መከራ ነው፣ ስድብ ነው፣ ግርፋት ነው ውርደት ነው። ራሳችንን ለሰላምና ለእርቅ መንገድ ስናዘጋጅ ከብዙዎች ዘንድ ስድብ፣ እርግማን፣ መከራ ይጠብቀናል። የሚያዋጣን ግን ከሊቶስጥራ እስከ ቅራኒዮ የኢትዮጵያን መስቀል መሸከም ነው። ለኢትዮጵያ ትንሣኤ ስንል መስቀሏን መሸከም። ትንሣኤ ከጽናት በኋላ የሚገኝ ድል ነው። ከፊቱ የጅምላ ፍርድ አለው። ከፊቱ ግዘት አለው። ከፊቱ ግርፋት አለው። ከፊቱ መራቆት አለው። ከፊቱ መከዳት አለው። ከፊቱ የፀሐይ መጨለም የጨረቃ ደም መልበስ የከዋክብት መርገፍ አለው በዚህ ሁሉ ግን በሸላቾቹ ፊት ዝም እንደሚል በግ ክርስቶስ በጽናት ቆመ ስለ ዓላማ ሲባል መከራን ታገሰ ስለ ሰው ልጅ ሲባል ሁሉን እየቻለ በጽናት ተጓዘ ሀገር ጽናት ትፈልጋለች በመከራዎችና በውግዘቶች ፊት በጽናት መቆም በስድብና በንቀት ፊት በጽናት መቆም፣ እንደ ፀሐይ የሚታዩት ልሂቃን ሲጠፉ እንደ ከዋክብት የሚታዩት ክብሯን ሲረግፉም በጽናት መቆም፣ አብረው የነበሩ ፈርተውና ተሽጠው ሲከዱም በጽናት መቆም። ሀገር ትፈልጋለች። በሚጸኑት ዘንድ የኢትዮጵያ ትንሣኤ እጅግ ቅርብ ብቻም አይደለም፣ የሚታይም ነው። ትንሣኤ ተስፋ ነው። ፈተናው እንደሚያልፍ ተስፋ ይሰጣል። አርብ ላይ እሁድ የሚመጣ አይመስልም ነበር። የመቃብሩን ድንጋይ ላየህ የሚነሳ አይመስልም ነበር። ማተሙን ላየህ የሚፈታ አይመስልም ነበር። ጨለማውን ላየህ ብርሃን ሩቅ ይመስል ነበር። ሁሉም ግን ተገለጠ። ታሪክን የታሪኩ ጌታ ለወጠው። ተስፋችን በደጅ ነው። አርብ ላይ እሁድን እናየዋለን፣ ከሞት ባሻገር ህይወትን፣ ከመቃብር አልፈንም ትንሣኤን የምንመለከት ነን። የሚጨበጥ ህልም እየጠራ ምናባለን። ስለዚህ ወጀብና አውሎ ነፋስ አያስደንቀንም። ዛሬ ለነገ ሞት ለትንሣኤ ቦታ እንደሚለቁ የምናውቅም የምናምንም ነን። ለኢትዮጵያ ትንሣኤ የሚተጉ ብዙዎች ናቸው። የህማማቱ ጊዜ እያለፈ ነው። አሁን አርብ ወደ ማታ ላይ ነን። ከጸጥታው ቀን በኋላ የኢትዮጵያ ትንሣኤ ይመጣል። ከሄዱት ብዙዎች ይመለሳሉ። ከተሳሳቱት ብዙዎች ያስተውላሉ። አርብ ዕለት በከንቱ የጮሁት ብዙዎች ያፍራሉ። ፈራጆች ይጸጸታሉ። ተገዳዳሪዎች ይበታተናሉ። የመቃብር ጠባቂዎች ይደንግጣሉ። ኢትዮጵያ ግን አይቀሬ በሆነው ትንሣኤ ትነሳለች። ትንሣኤው ከእስራኤል ለዓለም እንደ ተገለጠ ሁሉ ኢትዮጵያም ለዓለም ትገለጣለች። የትንሣኤ በዓል የሚያስተምረንም ይህንኑ ነው። ኢትዮጵያ በልጆቿ ጥረት ታፍራና ትከብራህ፣ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። የፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ።